ጊዜ እናቶቻችን ለቤት ውስጥ ማስዋቢያ፣ ለቴሌቪዥን ጌጣጌጥ፣ ለመኝታ ቤቶች ምንም አይቀራቸው የሚጠቀሙበት ነበር፣ የዳንቴል ስራ ማለት ነው። አሁን እንደነዚህ አይነት የዳንቴል ክሮች ከመቶ ብር ጀምሮ ከመቶ አምሳ ብር ገበያ ላይ ይገኛሉ። ይሄ ሹራብ መስሪያ ማሽን ነው። ትልቁ ነው። ይሄ ትልቁ የሚባለው አርባ ስምንት ኒድሉ ነው። የስምንት ሺህ ብር ስልጠና የአራት የአራት ሺህ ብር ማለት ነው ለሁለት የሃያ ሰላሳ ተመልካቾች ስጦታ ተሰጥቷቸዋል ይሄ ነገር ይሄ ነገር ይሄ ነገር አለኝ የሚሸጥ ቁራሌው ምናምን እያልሽ ስንት ነው አትለኝም እንደ አንተ እኔ ሻጭ ነኝ እኮ ስንት ነው ስንት ነው ወደሚለው ፕሮግራም ልንሄድ መሆኑን በሰበቡ ሄደች የምትነግረን ስንት እንደሆነ እንግዲህ፣ ዛሬም የሄደችበት ቦታ አለ፣ የጠየቀችው ነገር አለ። ከእሷ ጋር አሪፍ ቆይታ እናደርጋለን በሚገባ። ስለዚህ ከእሷ ጋር መልካም ቆይታ እናደርግ። መልካም ጊዜ። ስንት ነው ሰላም፣ እንዴት ናችሁ? ሃያ ሰላሳዎች እያያችሁ ያላችሁት ስንት ነው ዝግጅታችንን ነው ለቀደመው ጊዜ እናቶቻችን ለቤት ውስጥ ማስዋቢያ፣ ለቴሌቪዥን ጌጣጌጥ፣ ለመኝታ ቤቶች ምንም አይቀራቸው የሚጠቀሙበት ነበር፣ የዳንቴል ስራ ማለት ነው። አሁን ደግሞ ዘመኑን ጠብቆ በተለያዩ ማሽኖች በመገልገል ብዙ ወጣቶች በዚህ ስራ ውስጥ እየተሰማሩ ይገኛሉ። የዳንቴል ስራ ምንድን ነው፣ ሙያውን ለመቀላቀል ስንት ብር ያስፈልጋል የሚለው በደንብ ነው የምጠይቅላችሁ። አውቅሽ እስኪ እሺ እኔ አምላክ ፈቃዱ እባላለሁ የኪሮሽ ባለሙያ ነኝ እዚህ ጋር የምታያቸው የእኔና የተማሪዎችን ስራ ተቀላቅሎ ነው ማለት ነው ዛሬ እንግዲህ ለሀያ ሰላሳ ወጣቶች በፊት ላይ በልጅነታችን ስናድየ ነው ቤታችን የማይጠፋው ማለት ነው አይደለ ለሁሉ ነገር ማስዋቢያ የሚሆነው የዳንቴል ስራ እንደዚህ ዘመናዊ በሆነ መልኩ ማሽኖች ተጨምረውበት በደንብ ቢዝነስ ሆኗል አይደለ እሱም በደንብ እናሳያቸዋለን ደስ ይለኛል አንቺ ግን ምን ያህል ጊዜ ቆየሽ በዚህ ስራ እንደ ዝም ብሎ እንደ ሆቢ ከያዝኩትኝ ስምንት መጀመሪያው ላይ ብቻ ነው እንደዚህ የምናደርገው እናደርገው፣ ከዚህ ወዲያ ያሉት ላይ ሙሉን ማሽከርከር ነው ማለት ነው። ይሄኛው በዚህ ነው የተጠለፈው ማለት ነው፣ በዚህ ነው ማለት ነው። እቺን ኮፍያ ለመስራት በዚህ ማሽን 10 ደቂቃ ብቻ ነው የሚፈጀው ማለት ነው። በጣም አሪፍ። እስቲ ከሰራሻቸው ልብሶች መካከል የተወሰኑትን እናያቸውና በጣም ቆንጆ ቦርሳ ነው ልብሶቹንስ እንዴት አየሻቸው በጣም ነው የሚያማምሩት እንግዲህ በክር የተሰራ አይነት አይመስልም በደንብ የሚያዘንጡ አይነት ልብሶች ናቸው በእጅ በክር የተሰራ አይመስሉም በማሽን የተሰሩ ነው የሚመስሉት ግን እንግዲህ የእጅ ስራ የዚህን ያክል ውበት አለው የዚህን ያክል ያዘንጥሻል ማለት ነው እኔ እንግዲህ ለሀያ ሰላሳ ወጣቶች ስንት ነው ፕሮግራማችንን ስሰራ ከእንግዲህ ስራ የለኝም ማለት ቀርቷል፣ ነው የምላቸው። እና በትንሽ ካፒታል ምን አይነት ስራዎችን መስራት ይችላሉ የሚለውን ነው ማሳያቸው። ዛሬ እንግዲህ የክሮሼት ስራ ወይም ደግሞ የክር ሙያ በስንት ብር እንደሚጀመር ልጠይቅሽ ነው። ይህንን ሁላ ሂደት ይሄድ ነው እና እንዴት ነው እስቲ አጀማመሩ፣ አንቺ የዛሬ ሁለት አመት ስትጀምሪ በስንት ብር ጀመርሽ? አሁን ላይ መጀመር የሚፈልጉ ወጣቶች ደግሞ ስንት ብር ይዘው ነው መነሳት ያለባቸው? እኛ ስንጀምር ያው ክር ስራውን ስጀምር እንደነገርኩሽ ማሰልጠኛውን ከመጀመራችን በፊት ኦርደሮችን ነበር የምንሰራው። ኦርደር ስትሰሪ ደግሞ የኪሮሽ ስራ ጥቅሙ አንድ ኦርደር ተቀብለሽ ለዛ የሚበቃውን ያክል ብር ይዘሽ መነሳት ትችያለሽ፣ ቀብድ ተቀብለሽ፣ ቀብድ ባትቀበይ ራሱ በትንሽ ብር ለምሳሌ አንድ ኮፍያ ብትታዘዥ በትንሽ ብር መጀመር ትችያለሽ። ያ ማለት ሶስት መቶ ብር አምስት መቶ ብርም አንድ ሺህ ብር እምጃቸው ላይ ካሉ የኪሮሽ ስራን መጀመር ይችላሉ። አሉ ማለት ነው። ከዛ ውጭ ትልልቅ ስራዎችን ሲሰሩ ነው ብዙ ብዙ ብር የሚጠይቃቸው። ለምሳሌ ጋውን እንደለበስኩት ረዥም ጋውን ሲሰሩ፣ ልብስ አልባሳትን ሲሰሩ በዛ ያለ ገንዘብ ይጠይቃል። ከዛ ውጭ ግን እነ ኮፍያን፣ ጸጉር ጌጦች፣ እዚህ ጋ ያሉትን በትናንሽ ብር ተነስተው በ300 ብር የኪሮሽ ስራን መጀመር ይችላሉ። በዛ ያለ ሲባል እስከ ስንት ድረስ በጀት ማድረግ አለባቸው? አንቺ እንደምትፋይ አሁን ለምሳ አምስት ሺህ ቢይዙ አስር ሺህ ቢይዙ ኳሊቲ ክር፣ አሁን የክር አይነቶች ይለያያሉ አይደለ? ኳሊቲ ክር ኳሊቲ ቃል ሊያዝ ካሉ እስከዛ ድረስ መሄድ ይችላሉ። እንግዲህ አሁን የዳንቴል ክር ከፈለግን አሁን እንደነዚህ አይነት የዳንቴል ክሮች ከመቶ ብር ጀምሮ እስከ መቶ ሀምሳ ብር ገበያ ላይ ይገኛሉ። እንደገና ደግሞ እነዚህ እዚህ ጋር የምናያቸው የሹራብ ክሮች ይሄ 50 ግራሙ ነው፣ ግን 100 ግራሙን ነው የሚገዙት፣ ለመስራት ሲያስቡ መቶ ግራሙን እሱንም ከ110 ብር ጀምሮ እስከ 150 ብር ድረስ ገበያ ላይ ማግኘት ይችላሉ። ኪሮሽ ቅድም ያሳየውሽን ኪሮሽ የቅድሞቹን ኪሮሾች ደግሞ ከ መቶ ብር ጀምሮ እስከ መቶ ብር ቁጥሩ ከፍ እያለ ሲሄድ ሜይ ቢ እስከ መቶ ሀምሳ ብር ሊሄድ ይችላል። እሱን ማግኘት ይችላሉ ማለት ነው። ከዛ ውጪ ሜትር ነው ሜትር 50 ብር 30 ብር ይሸጣል። መቀስ ይገዛሉ ማለት ነው። እነዚህን ከያዙ የእጅ ስራን መጀመር ይችላሉ ማለት ነው። እንደምታይ ዋጋቸው ውድ አይደለም። ግን አሁን አንድ ጋውን ለመስራት ማክሲመም ከ10 እስከ 13 ግር ይፈጫል የዛን ሰዓት ነው ከፍ ያለ ካፒታል የሚጠይቅሽ ማለት ነው እንጂ ትንንሽ ስራዎችን የምትሰሪ ከሆነ ብዙ ካፒታል አይጠይቅሽም ማለት ነው ከዛ ውጪ ያው የእጅ ሙያ ስለሆነ የራሱ ስልጠና ይኖረዋል አይደለ በዚህ ስልጠና ምን ያክል ጊዜ ይወስዳል ከዛ ደግሞ በስንት ብር ነው ተመልካቾቻችን ማግኘት የሚችሉት የስልጠና ዋጋ አራት ሺህ ደግሞ ማቴሪያል ከኛ ነው። ቪይፒ ሲሆን ደግሞ ዋጋው ይጨምራል፣ ለማይመቻቸው ሰዎች ማለት ነው። ከዛ ውጭ በአንድ ወር ስልጠና ውስጥ ለጀማሪ የሚሆን ስልጠና ነው። ይሄ ስልጠና አድቫንስድ ስልጠና አደለም። እኛ ራሱ ተማሪ ሆነን ስንማር አስተማሪ ከነገረሽ ውጭ መጽሐፎችን ሪፈር ማድረግ አለብሽ አደል፣ ማየት ያሉብሽ ነገሮች አሉ። ለክሮሼት ስራ ለክሮሼት መጽሐፍቶች አሉ። ግን መጽሐፍቶቹን እዚህ ሀገር እንደ ልብ ማግኘት ባንችል እንኳን ዩቲዩብ ላይ ቪዲዮዎች አሉ። ስለዚህ በነሱ ደግሞ ራሳቸውን ማዳበር ይችላሉ። ሌላው ምንድን ነው ራሳቸው ባይሰሩ እንኳን አሁን ላይ የክር ስራ እየተለመደ ስለሆነ የእጅን ዋጋ ብቻ እየከፈሉ የሚያሰሩ ቀጥረው የሚያሰሩ ሰዎች ደግሞ አሉ። እንደዚህ አይነት ኦፖርቹኒቲዎችን ማግኘት ይችላሉ። ምን ያክል ይሸጣል ግን አሁን እነዚህ እኛ ጋር ባሉ ፕሮዳክቶች ሬንጁን ላስቀምጥልሽ ከ200 ብር ጀምሮ እስከ 5000 ብር ድረስ የክር ፕሮዳክቶችን ከኛ ማግኘት ይችላሉ። በጣም አሪፍ አትራፊ ስራ ነው ማለት ነው አይደለ? ወጣቶች፣ የ20 30 ተመልካቾች እዚህ ቢዝነስ ውስጥ እንዲገቡ ሰጀስት ታደርጊያለሽ ማለት ነው? አዎ፣ በደንብ በተለይ ግን ወደውት ቢገቡ ምክንያቱም ቅድም እንደነገርኩሽ ትግስት የሚፈልግ ስራ ስለሆነ ካልወደድሽ ረዥም ሰዓት ቁጭ ብለሽ አትሰሪ። ስለዚህ የሚወዱትና ፍላጎቱ ያላቸው ሰዎች ግን ቢገቡበት በደንብ ያተርፉበታል። የክሮሼት ሙያ ማንኛውም ሰው መስራት የሚችለው ነው ፍላጎት እስካለን ድረስ ጾታም አይመርጥም አደል? በጣም ነው። አመሰግና ያብላክ። እኔም በጣም አመሰግናለሁ። እሺ የመጨረሻው ነገር ለ2030 ተመልካቾች ሰርፕራይዝ አላችሁ እያልሽ ነበር አደል? አዎ፣ እንግዲህ በእኛ በኩል ነፃ የኪሮሽ ስልጠና ለሁለት ሰው ለሁለት ሰው የአራት የአራት ሺህ ብር ስልጠና እንግዲህ እሱን እንሰጥላችኋለን ማለት ነው። በጣም ነው የምናመሰግነው እሺ 20 30 ዎች እንግዲህ እንደሰማችሁት የ8 ሺ ብር ስልጠና የ4 የ4 ሺ ብር ማለት ነው፣ ለሁለት 2 የ20 30 ተመልካቾች ስጦታ ተሰጥቷቸዋል። ስለዚህ 7696 ላይ ኤስ እያላችሁ መልዕክቶቻችሁን አስቀምጡ። በቅድሚያ ለሚልኩ ሁለት ወጣቶች ይህ ስልጠና ተሰጥቷቸዋል። እሺ እናመሰግናለን። ቀደም ሲል እንዳያችሁት እንግዲህ የክር ስራ ወይም ደግሞ ክሮሸት ቢዝነስ የሚባለው ውስጥ ካለች ወጣት ጋር ተገኝቼ ቆይታ አድርጌያለሁ። አሁን ደግሞ ጥሬ እቃዎቹን ከሚያቀርቡ ሰዎች ጋር ሄጄ የእያንዳንዱ እቃዎች ዋጋ ስንት ነው የሚለውን እጠይቅላችኋለሁ። ቃል ኪዳን እባላለሁ። የሹራብና የቦርሳ የሚሆኑ የተለያዩ ክሮች አሉ ማየት እንችላለን። እንግዲህ አሁን አየሩም ትንሽ ቀየር እያለ ነው። እንደ ስራም ደግሞ ብዙዎች ፕራክቲስ እያደረጉት የመጡት ቢዝነስ ነው እና የክር ስራዎች ስንት ስንት ብር ነው የሚገኙት? ቢዝነሱን ለመጀመር ደግሞ ስንት ብር በጀት መደረግ አለበት የሚለው ለሀያ ሰላሳ ተመልካቾች ልጠይቅሽ ነው የመጣሁት። ስለዚህ እስቲ እንያቸው። ዋናው የሚባለው ክሩ ነው አይደለም? አሁን ክር ካየሱ የሹራብ ክር ነው። ኖርማል መስሪያ ክር ነው። አሁን መስሪያ የሚሆን ክር ነው። ከሬንጅ ሊላይ ይችላል ሲመጣ ይችላል ሊጨምር ይችላል። ሌላ ክር እነዚህ አሉ። እነዚህ ነጫጩ የሚባሉ ክሮች ናቸው። ይሄ 250 ግራም ነው፣ 500 ብር ነው። 500 ግን አይነጫጭም በጣም ኳሊቲ ክር ነው። ወፍራም ነገሮችን ለመስራት ይጠቀሙበታል። እሱ ማለት እዚህ ጋር የምታያቸው ክሮች የቦርሳ ናቸው። እነዚህም 250 ብር ናቸው። ይሄ ቲሸርት ክር ይባላል። የቲሸርት ክር ነው ቦርሳ የሚሰራበት ማቴሪያል ነው። አዎ ቲሸርት ነው እና እሱ ቦርሳ መስሪያ ነው። ለቦርሳቸው የሚያገለግለው ለ400 ግራም ነው፣ 500 ብር ነው። እዚህ ጋር የምታያቸው የጫማ መስሪያ ክሮች ናቸው። ጫማ ይሰራል። አዎ ጫማን በኪሮች ይሰራል። ይሄው አሁን ሁሉ ተዘጋጅቶ የመጣ ነው። ክሩን እነዚህ ነው የተጠቀምነው፣ የዚህን አይነት ክር ማለት ነው። እነዚህ አሁን ቬልቬት ክር ነው የሚባሉት። ቬልቬት ክር እነዚህ የምታያቸው የቱርክ ናቸው። በዛ በኩል ያሉት የቻይና ናቸው። እና ኳሊቲያቸውን በዛው ልክ ይለያያል። የቱርኮቹ መቶ ግራሙ 500 ብር ነው። የቻይናው ደግሞ 200 ብር ነው። እዚህ ጋር እነዚህ ፈር ክሮች ናቸው። ይሄ አሁን 50 ግራም ክር ነው 300 ብር ነው። የሚበጠረው ክር አለ እና ይሄ ዋጋው 550 ነው፣ 250 ግራም። ይሄ ኖርማል ኪሮች ነው። ይሄ ዋጋው 100 ብር ነው። እዛ ጋር የምታያቸው ደግሞ መያዣ ያላቸው ኪሮሾች አሉ። ኮንፎርታብል ናቸው። አንዱ ፍሬ ሁለት መቶ ብር ነው። ሙሉ ሴቱን ደግሞ ሲገዙ ሁለት ሺህ ብር እናደርግላቸዋለን። አስራ ሁለት ፒስ ነው የሚይዘው። ይሄ ሹራብ መስሪያ ማሽን ነው፣ ትልቁ ነው። ይሄ ትልቁ የሚባለው አርባ ስምንት ኒድሉ ነው። ሴንትሮኒቲንግ ማሽን ይባላል። በእጃቸው ሹራብ ረጅም ሰዓት ስለሚፈጅባቸው፣ ይሄ በአጭር ጊዜ ቶሎ ይሰራላቸዋል። እነሱ ጌጣጌጥ ናቸው። የቦርሳ አክሰሰሪዎች ኦሪንግ አለ። ይሄ ቦርሳውን ከሰንሰለቱ ጋር ማገናኛ ነገሮች ናቸው እነዚህ። የዋጋ ሬንጃቸው ከአስር ብር እስከ ሰላሳ ብር ባለው ነው። ቁልፍም ጌጦቹ ማጠቃላይ ማለት ነው ከአስር እስከ ሰላሳ ብር ባለው ነው። እነዚህ መረብ ናቸው። ለቦርሳ በቦርሳ ቅርጽ ተዘጋጅተው የሚገኙ መረቦች ናቸውና አንቺ በፕላስቲክ መርፌ እና በክር ተጠቅመሽ ትሰሪባቸዋለሽ ማለት ነው። የእሱ ዋጋ 50 ብር፣ አንዱ 50 ብር። ከዛ እነዚህን መጨረሻ ላይ በቃ መግጠም ነው። ሙሉን ከሰራሹ በኋላ እንደዚህ አድርገሽ ስትገጥሚው ቦርሳ ይሆናል ማለት ነው። ክሩን ትሰፊበታለሽ። ከዛ ስሞላ

አሁን አንዷ ኒድል ናት። የተለያየ አይነት ሳይዝ አለዋለ ለተለያየ አይነት ክር ቢሆን ማለት ነው። ቀጭን ክር ከፈለግሽ፣ ወፍራም ክር ከፈለግሽ የተለያየ አይነት ኒድል አለው። በሱ ተጠቅመሽ እዚህ ላይ ጨርቁን ወጥረሽ ጥልፍ መጥለፍ ትችያለሽ። በዚህ የዚህ አሁን ይሄ የውጭ ስለሆነ ስምንት መቶ ብር ነው። የአገር ውስጡ ደግሞ አራት ሀምሳ ነው። እሱ ትንሽ ይቀንሳል። አሁን ጨርሼ ነው እንጂ አሳይሽ ነበር። ይሄ የተለያየ አለው አንዷን ከፈልግሽ አንዷ አንድ ሺ ብር ናት። ባለ አራት አለ አራቱን ከፈለግሽ ከዚህ ውስጥ አራት መርጠሽ እንሰጥሽ እና እንደዛ ከሆነ ሶስት ሺ ባለ አስራ ሁለቱ ይሄ አሁን ሙሉ አስራ ሁለት ኒድልን ያለው እሱ ደግሞ አምስት ሺ ብር። ስለዚህ እነዚህ ናቸው ሁሉም ለክር ስራ የሚያስፈልጉት ግባቶች ማለት ነው አደለ? ስለዚህ አንድ ወጣት አሁን ለሃያ ሰላሳ ተመልካች የክር ቢዝነስ ውስጥ እዚህ ስራ ውስጥ ልግባ ሲል ሙያውን ከያዘ በኋላ ስንት ብር በጀት አድርጎ ነው መነሳት ያለበት? ሚኒመም ልጀምር ካለ አሁን ኮፍያ ለመስራት ብሎ በኮፍያ ቢነሳ አንድ ክርና አንድ ኪሮሽ ነው የሚያስፈልገው። በትንሹ ልጀምር ካለ አንድ ክርና አንድ ኪሮሽ፣ ከዛ ደግሞ እያሳደገው ልምጣ ካለ ማሽን ገዝቶ መጀመር ይችላል። ጥልፍ ማሽን ማለት ነው አይደለ? አስር ሺህ ብር ነው የሚሸጠው ከዛ ደግሞ እነዚህ ኒቲንግ ዘይቶች አሉት አክሰሰሪዎች ምናምን እዚህ ውስጥ የምንጨምርላቸው ነገሮች አሉ ግን ከአስር ሺ ብር ጀምሮ የሹራብ ስራ መጀመር ይችላል ማለት ነው ግን ከዛም በታች በ250 ብር ደግሞ በእጃቸው እየሰሩ ከዛም መነሳት ይችላሉ ከዛ ውጭ እንግዲህ አሁን ላይ ስራን ጀምር ተብሎ ሲታሰብ የቤት ኪራይ አንድ የሚጠየቅ ነገር ነው አይደለም ሰው የክር ስራን በቤታቸው ውስጥ መጀመር እንደሚችሉ ማሳየት ያለብን ይመስለኛል። አረ የሆነች ስፔስ ፈልገው በቤታቸው በማንኛውም ቦታ ቤታቸው እስከሆነው በኮንፎርት ዞናቸው ውስጥ ሆነው ሊሰሩት የሚችሉት ነገር ነው። ካፌ ውስጥ፣ የትም ቦታ፣ ባንኮች ባሉበት ሊሰሩት ይችላሉ። ፊልም እያዩ ምናምን እየተዝናኑ ሊሰሩት የሚችሉት ነገር ነው። ይሄ ጊዜ የሚወስድ ሰዎች በዚህ ሳምንት የስንት ነው ዝግጅታችን፣ ከ250 ብር እስከ 10000 ብር ድረስ በጀት አርጋችሁ የምትነሱበትን የክር ስራ ቢዝነስን አሳይቻችኋለሁ። እንግዲህ ፕራክቲስ እንድታደርጉ በደንብ የራሳችሁን ስልጠና እንድትወስዱ ሙከራዎች እንድታደርጉ በዚህ አበረታታችኋለሁ። ቅድም እንደተባባልነው እንግዲህ የ4000 ብር ስልጠና፣ በአጠቃላይ የ8000 ብር ስልጠና ለሁለት ወጣቶች ተዘጋጅቶላችኋል። ስለዚህ 7696 ላይ ኤችኤስን በማስቀደም መልእክቶቻችሁን ላኩ። ከእንግዲህ ስራ የለኝም ማለት ቀርቷል ሀያ ሰላሳ ይቀጥላል መልካም ጊዜ